የዶክተር አምባቸው መኮንን ልጅ መአዛ አምባቸው ተሞሸረች። ሰላም ጥናስትልን ውዴ ቻና ላይ ተከታታዮች ሚኪነኝ ከሚኪታ ቡረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ መለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድታረስ ያደርጉ። እስከ መጨረሻው እንድታደምጡኝ በተትና ጠይቃለሁ። ኢትዮጵያ እንግዲህ በጣም በሚያሳዝን ሁኔታ ፖለቲካ በጣም ቁማር እንደሆነ በጣም በዚሁ በዶክተር አምባቸው መኮንን ሕልፈት ብቻ ማየት ይቻላል። በኢትዮጵያ ታሪክ እንግዲህ በተለይ በአማራ ትግል ታሪክም በከፍተኛ ሁኔታ ተወዳጅነት ያተረፉት በህዝብ ዘንድ በጣም አክብሮትንና አድናቆትን ያገኙት የህዝብን ጥያቄ በአፈሙ ሳይሆን በንግግር በጥያቄ ቻለንጅ በማድረግ ያስመልሱ ጀግና ነበሩ። የአማራ ህዝብ ጥያቄን በማስመልከት ከፍተኛ መስዋዕትነት የከፈሉት ጀግና ሰው እንደነበሩ፣ ቁርጠኛ የስራ ሰው፣ ለቃላቸው ሟች እንደነበሩ ጭምርም ነው የእሳቸው ታሪክ የምናገረው ከልጅነታቸው ጀምሮው አይደለም አማራን ኢትዮጵያን፣ ሙሉ በሙሉ በእኩልነት ስልጣን ራሱ ብቻ ቢያገኙት ኢትዮጵያን በፍቅር የመምራት ነገር፣ አንዱ ከአንዱ ጋር ተከባብሮ እንድኖር ሀገሪቷን ወደ ለውጥ ወደ ከፍታ ማማ የመውሰድ ህልማቸው እንደነበረ ጭምርም ነው። ይህ ህልማቸው እንግዲህ ጥሩ ሁኔታ ላይ ያለ ነበረ፣ በጣም በሚያሳዝን ሁኔታ የተገደሉት በዶክተር አምባቸው መኮንን ግድያ ዙሪያ ብዙ ሀሳቦች ብነሱም ማን እንደገደለ ግን ማን ነው የሚያውቀው በማለትም ነው። በርካቶቹም ሀሳባቸውን የገለጹ ያሉት ፈጣሪ ይወቅ በማለትም ነው። ከፊሉ እንግዲህ እንግዲህ ሁለሁለት ጎራ ተከፋፍለው ሰው ሀሳቡን ሲያነሳም ነበረ። በጣም አሳዛኝና ልብ ሰባሪ የእሳቸው ህልፈት በርካታ ኢትዮጵያኖችን እምባ ያራጨ፣ አማራ ክልል ብቻ ሳይሆን ያዘነው በእሳቸው ህልፈት መላ ኢትዮጵያ ማዘኑ የምታወስም ነው። ስለዚህ እሳቸው ለሀገራቸው ሟች ጥሩ ሰው እንደነበሩ ደግ ደግሞም ትሁት እንደነበሩ ባለስልጣንኝ ብሎ ራሱ የማይኮፈሱ በጣም ረጋ ያሉ ሰው እንደነበሩ ጀምረም ታሪካቸው ያስረዳል። ዶክተር አምባቸው ታዲያ በጣም በሚያሳዝን ሁኔታ በተረገመ ቀን በጣም በሚያሳዝንና ልብ በሚሰብር ሁኔታ ነበር መስዋዕትነት የከፈሉት። ኢትዮጵያ ውስጥ እንግዲህ በብዛት ሌሎች ሰዎች እንደምሉት ስር ያለው የደሀ ልጅ ብቻ የሚሞት ይመስላል። ፖለቲካው ዓለም ላይ ያለው በታማኝነት የሚሰራ ሰው ራሱ ቁማር ነው የሚሆነው፣ በጣም በሚያሳዝን ሁኔታ በተለይ ባለስልጣን ማለትም ነው አንዳንድ ባለስልጣን በቅንነትና በታማኝነት ማገልገል ሲጀምር ሞት እንደምጠብቀውም ብዙ ጊዜ ይታያል። ምክንያቱም ባላደጉት ሀገር ላይ ማለትም ነው። ባደጉት ሀገር ላይ ግን በጣም በሚገርም ሁኔታ እንደዚህ ለሀገር የሚያስበው ሰው ትልቅ ቦታና አክብሮት አላቸው። ለገዛ አጠቃላይ ማለትም ነው። በጣም የሚገርሙ ማለትም ነው። እኛ ሀገራውን ትምህርት ቀልድ ሆነዋል። መማር ራሱ በጣም ከባድ ሆነዋል። ምክንያቱም ሰው ተምረውም ወጥቶ ለተማረ ሰው ቦታ የለም። በአውሮፓና በምዕራቡ አለም ብከር ግን የተማረ ሰው ከፍተኛ ደሞዝ የማግኘት እድሉ በማህበረሰቡ ዘንድ ከብሮ የመኖር እድሉ በጣም ሰፊ ነው። እዚህ አገር ማን ተምሮ ይውጣ አይውጣ የምለው ነገር አይታወቅም። ዩኒቨርሲቲ ላይም እንደምታወቀው አብዛኞቹ ሰርቆም ከዚህም ከዛም ብሎ ተመርቆ ስለሞጡ ማህበረሰቡ ላይ በራሱ ጥረት ተምሮ የወጣን ሰው ስራ እድሉን ያጠቡበታል። አልፎም ደግሞ በሙስና የተዋቀረ ስራ እድልም ነው ኢትዮጵያ ላይ የመፈጠረው። ከዛም ከዛም የተነሳ በጣም ቻለንጅና አሁን ደግሞ ከባድ የሆነበት ሰአትም ነው ማለትም ነው። በተለይ ሀገሪቷ አሁን በጣም በሚያሳዝን ሁኔታ እየሆነ ያለው እግዚአብሔር ምረቱን አምጥቶ በተለይ ፊት እንዲሰፍን በሀገሪቷ ላይ እየሆነ ያለው ነገር ከዚህም ከዚያም እየሆነ ያለው እንደ ህዝብም በጣም በጣም በጣም ኋላ እንደቀረን ጭምርም የአደባባይ መረጃዎች እንደሆኑ በርካቶች ሲገልጹ ተስተውሏል። በመንግስት ደረጃ ብቻ አይደለም ብዙ ሰዎች እያሉ ያሉት መንግስትንም ብቃውምም ህዝቡ ራሱ ስርስር ዘመድ ለዘመድ ነው የሚከታጠረው የሚባል ነገርም አለ። እርስ በርስ በሙስና እቭን ከ ካምፓኒ ስራ ላይ ራሱ እርስ በርስ ዘመድ ለዘመድ ስጓተት ነው የምትስተዋለው ማለትም ነው። ካምፓኒው በከፍተኛ ሁኔታ ውጤት እንዳያመጣ ለብዙዎችም እድገት እንዳይመጣ እንደ ሀገር ደግሞ ለውጥ እንዳይመጣ እንቅፋት እየሆኑ ያሉት እነዚህ ሙስና አሰራሮች ናቸው ማለት ነው። እኛ ደግሞ በጣም የሚያሳዝነው አርቀን ያለማሰባችን በጣም በጣም ዋጋ እያስከፍለን እንደሚገኝ ጀምርም ከትውልድ ወደ ትውልድ ማለት ነው። አሁን ቀጣይ ለትውልድ ምንድን ነው የምንለው የምለው የአባቶ

የአባቶች ሐሳብ እንደሆነ ጭምር የአደባባይ መረጃዎች ናቸው። ስለዚህ ለትውልድ ሽግግር ወይም ግብብል ሲደረግ ምን አይነት ሀገር ነው የምናቃብለው? እንደሚራቡ አለም አንጨነቅም ወይ አናስብም ወይ? ዛሬ በሙስና ወይ ዘመድ ከጥረን ይሆናል፣ ነገ ደግሞ ለልጆቻችን ወይም ለልጅ ልጆቻችን እንዴት ነው ሀገር የምናስረክበው? ባልተመቻቸ በስራ እድል ተምሮም እንግዲህ ስራ የማያገኝ ከሆነ የትኛው ሀገር ላይ ይኖራል? ስለዚህ ለምንድነው በገዛ ራሳችን ለልጅ ልጆቻችን ጠንቅ የምንሆነው ጠላት የምንሆነው? ዛሬ ለሚያልፈው ግን ለምን በታማኝነት አንሰራም? በእያንዳንዱ ሴክተር ሲገድ በጣም ከባድ ነው። ሙስና ከባድ ነው፣ ፈጦ የወጣበትም ነው። ስራ ማስኬጃ ሁለት መቶ ሲሆን ሁለት ሺ ና ሶስት ሺ ነው የምጠየቀው። ለንግድ ፍቃድ እንኳን የምጠየቀው ገንዘብ ሶስት ሺ ና አራት ሺ የሚጠይቁበት ሁኔታ ነው የምፈጠረው። ገቢዎች ስራሱ ብክ በእያንዳንዱ ሴክተር ላይ ብክር፣ በጣም ከባባድ አስቸጋሪ ነገሮች እንዳሉትም ነው። ሀገራዊ ስሜት፣ ሀገራዊ ፍቅር እንደሌለ ጀምርም በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። ተናግሯል። ታዲያ ለአማራ ህዝብ ብዙ ዋጋ የከፈሉት የአማራ የምንጊዜ ምርጥ መሪ አማራ ክልልን ርዕሰ መስተዳድሮች መካከል በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነት ያገኙት እኚህ ሰው በከንቱ ነበር። በጣም በሚያሳዝን ሁኔታ ድካማቸውን ያስቀሩት እጅግ ልብ በሚሰብር ሁኔታ እሳቸው መስዋዕትነት መክፈላቸው፣ በጭካኔ በተሞላ መንገድ እሳቸው መገደላቸው በርካቶችን እንባ ያራጀ ክስተትም ነው። ታዲያስ የእሳቸው ልጅ እንግዲህ እንደምታወቀው መአዛ የምትባል በቅርብ ጊዜ ሽምግልና ከዛ በኋላ ደግሞ መሞሸሯ የወጡት መረጃዎች ያሳያሉ። ጋብቻዋ በጣም ፍጹም ደስተኛ እንደነበረች ግን አንድ ነገር በጣም አባቷን ስታስብ እንግዲህ ግድ ይላል። በዚሁ ጋብቻ ስነስርዓት ላይ አባቷ ቢገኙ ምን ያህል ደስተኛና በጣም እሷም አባቷም የለጃቸውን ፍሬ ወግ ማድረግ ላይ ስትበቃ ማየትን የመሰለ ነገር በጣም ትልቅ ነገር እንደሌለ በርካቶቹም ይገልጻሉ። በተለይ አባቶች የልጆቻቸውን ፍሬ ማየት እንደሚፈልጉ ጭምርም ነው በርካቶቹም እየገለጹ ያሉት። ይህን እንኳን ሳያዩ ማረፋቸው ወይም መሞታቸው፣ መስዋዕታቸው በርካቶችን ያሳዘነ ክስተት ሆነዋል። እሳቸው እውነትን ይዞ ነው የሞቱት በማለትም ነው በርካቶቹም እየገለጹ ያሉት። ለአማራ ህዝብ የተቻላቸውን ሁሉ የአማራ ህዝብን ጥያቄ ሲያንጸባርቀው የነበሩት ፊት ለፊት ሆኖ ስጋፍጡ የነበሩት የዳሃ ልጅ ከሚሞት በማለትም እሳቸው ፊት ለፊት ሆኖ ነገሮችን ስጋፍተው የነበሩት ከሞት አፋፍ ብዙ ጊዜ ቢተርፉም በስተ መጨረሻ ግን በጣም በሚያሳዝን ሁኔታ፣ ልብ በምሰበር ሁኔታ ነው ህይወታቸው ያለፈው። እስካሁን ድረስ በአማራ ክልል ህዝብ ዘንድ ከፍተኛ ተወዳጅነትንና አክብሮትን ያገኙ መሪ እንደሆኑም በሰዓቱ እንግዲህ በርካቶቹም አልተረዱም ነበር። ኋላ ካረፉ በኋላ ምን ያህል ለክልሉ አስፈላጊ እንደነበሩ ጭምርም ክልሉን የአማራን ህዝብ ጥያቄ በማስመልከት የአማራን እያንዳንዱ ሰቆቃን በማስመልከት እንግዲህ በአሁኑ ሰዓት እንደ ሀገር ነው ሰቆቃ እየደረስ ያለው ኦሮሞ ላይም ትግሬም ላይ አጠቃላይ በጣም በሚያሳዝን ሁኔታ ለፖለቲካ ፍጆታ ስባል አንድ የታጠቀ ቡድን የመጣና አንደኛውን ያጠቃል፣ ሌላኛውን ያጠቃል። እንግዲህ እየተቻለ ያለ አሁን ኢትዮጵያ ውስጥ ያለው እንቅስቃሴ በብሄር አልተቻለም። አሁን ደግሞ እያደረጉ ያሉት ወደ ሃይማኖት ለማስወርም የሚሄዱበት የፖለቲካ ቁማርተኞች ነገርም በጣም ከባድ ነው። ባለስልጣን እንኳን በፖለቲካ ቁማርተኞች እጅ ህይወታቸው እንደሚያልፍ ጭምርም የአደባባይ መረጃዎች ናቸው። እጅግ አሳዛኝ የእሳቸው አሟሟት በጣም ልብ ይሰብራል። ለሀገር ውሌት አለባለ ሰው በዚህ መልኩ ነው የምሰጠው በማለትም ነው በጣም በሚያሳዝን ሁኔታ ምላሹ ይህ ነው ወይ በማለትም በርካታ ኢትዮጵያኖችም ሀሳባቸውን ሲገልጹም ተስተውሏል ማለትም ነው። ስለዚህ እዚህ ሀገር ለሀገሪቷ እየለፋና ና እየደከመ ያለ ሰው የሚገባውን ክብርና የሚገባውን የላቡን እያገኘ እንዳልሆነ በርካቶቹም ሀሳባቸውን የገለጹበትና ሰው ደግሞ በሀገሩ አዝኖ እንዲሰደድ እየዳረገ ያለው እንደዚህ አይነት ነገር እንደሆነ ጭምርም ነው። አሜሪካኖችና ሌሎች አለም ክፍሎች ለምን የሰው ሀይል ይፈልጋል ይፈልጋሉ ለምን ከኛ ሰው ይሰደዳል? ስለዚህ እኛ አገር እንደ ሀገር ለለውጥ መቆም አለብን፣ ለአንድነት፣ ለሕብረት፣ ለሰላም ሀገራችንን ለመቀየር መትጋት እንዳለብን በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። ምክንያቱም ያለዚያ ትውልዱ ቀጣይ ምን ይረከባል የሚለው ነገር በጣም አስቸጋሪና እንቆቅልሽ እንደሚሆን ምንም ጥርጥር እንደሌለ ጭምርም በርካቶቹም በሀሳባቸውን ሲገልጹም ተስተውሏል። አጠቃላይ እንግዲህ የዶክተር አምባቸው ልጅ መአዛ አምባቸው መዳሯን በማስመልከት ጋብቻ ስነስርዓቷን በማስመልከት የምትወደው ጓደኛዋ ጋር ጋብቻ ስነስርዓታቸውን መፈጸማቸው ባለፈው ሽምግልና ተልዕኮ እንደተቀበሉ ጭምርም ወደ አሁኑ እንግዲህ በቅርቡ ጋብቻ እንደሚሆን ምንም ጥርጥር እንደሌለ ጭምርም፣ አሁን ግን ጋብቻቸውን እንደፈጸሙ የአደባባይ መረጃዎችን በማስመልከትም አጠቃላይ እንግዲህ ዶክተር አምባቸው የአማራ ክልል ምርጥ መስተዳደሮች መካከል ምንጊዜም ታሪክ የማይረሳቸው በማለትም ነው በርካቶች እሳቸውን በቅርበት የሚያውቁት እየገለጹ ያሉት ማለት ነው። አጠቃላይ እንግዲህ ይህን በማስመልከትም ነው ለእናንተ ይላችሁ የመጣሁት። እለታዊ መረጃዎችን በማስመልከት ምንድነው ተሰሙት ያሉት መረጃዎችን በማስመልከት በርካቶቹን ያስገረመ ሰርግ ወይም ጋብቻ ስነስርዓትን በማስመልከትም ነው ለእናንተ ይላችሁ መጣሁት። ከእለቱ መረጃዎች ጋብሬያቸው ቆዩት ሚኪ ነኝ ከሚኪታ ቦርንፎ ለዚህ ቁም ነገራት ዘልቻና ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በዚህ ቻናል በዋናነት የሚተላለፉት ወቅታዊና ታማኒ እንዲሁም ይዘናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቱን ክፍት ያድርጉ። ያንስ ያደርጉ ደግሞ የሚለቀቁት መረጃዎች ለናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሸርና ኮመንት በማድረግም ላልሰሙት እንድዳርስ ያደርጉ። አጠቃላይ ለሰአታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር እንዲሁም ይዘናዊ መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።